ሰላም ናችሁን? ይገብሉ ሰላም ነው አላስፈኖ ታላ በያላችሁበት ሰላማችሁን የብዛለኝ፣ ሀገራችንም ሰላም አድርገልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ሙሉን አስገባላችኋለሁ። በመጀመሪያ ገን እባካችሁ እህቶቼ ራሳችሁን ጠብቁ ማለት ነው። አንዳንድ መዳሞች ሆን ብለው እናንተን ለማገትና እናንተን ለማሰቃየት ሲፈልጉ የሚያደርጉት ነገር ነው ማለት ነው። እና እች ልጅ እያለቻት ያለችው በጣም ነው ያሳዘነችኝ። በነገራችን ላይ እና ወላሂ እኛ እኮ የአረብ ሀገር ሴቶች በማናቀው ቋንቋ እንደገና የእኛን ደካምነታችን አይተው እንደገና የቢሮችን ደካማነት የኤጀንሳችንን ደካማነት አይተው በጣም ነው እየተጫወቱብን ያለው ማለት ነው፣ እነዚህ አረቦች ማለት ነው። እና እኛ ምንም አይነት ችግር ቢያጋጥመን ወላሂ ቶሎ ብሎ ፈጥኖ የሚደርስልን የለም ማለት ነው፣ ከስንት አንዳቸው ቢሆን እንጂ ማለት ነው እና እች ልጅ በማታቀም ቋንቋ እያስረዳቻት ነው ያለው። ግን እኔ በዚች ልጅ በጣም የኮራሁባት ምንም አይነት ቋንቋ ባታቀም እንኳን በራሷ ቋንቋ እንኳን ለማስረዳት እየሞከረች እና ከዛ ቤት ውጪ አልፈልግሽም፣ እና የሚወስድሽ ቦታ አለ፣ መኪና ላይ ግቢ እያለቻት ነው። እሷ ግን ዝም ብላ ስራዋን እየሰራች እኔ ከአንቺ ጋር ለምንድን ነው ዝም ብዬ የሚሄደው ቢሮ ሳታናግረኝ፣ ያመጣችኝ ደላላ ሳታናግረኝ፣ እንዴት ነው ከአንቺ ቤት ወጥቼ ወዴት ነው የሚሄደው? እና እኔ እኔ የምፈልገው ነገር ምንድን ነው ያመጣችኝ ደላላይ ታናግረኝ እና ከዛ በኋላ ያለችኝን ሰምቼ እያለውን ችግርም ምንም አስረጅቻት ከዛ በኋላ ከአንቺ ቤት ወጣለሁ እንጂ ከአንቺ ቤት ወጥቼ ማንም ሳያውቅ የማንንም ነገር እንትን ቢሮዎች ሳያናግሩኝ እንዴት ነው የምሄደው? እያለች በምታውቀው ቋንቋ በራሷ ቋንቋ እያስረዳቻትና አልወጣም እያለቻት ነው ያለው። እሷ ግን ካሜራዋን ደቅና ደቅና ምንድን ነው ያለቻት ያለችው ውጪ አልፈልግሽም እና መኪና ይመጣል አሁን ይወስድሻል። ስለዚህ ከዚህ ቤት እንድትወጪልኝ ፈልጋለሁ እያለቻት ነው ያለው ማለት ነው። እና በጣም ነው ያሳዘነችኝ ወላሂ። እስኪ ቪዲዮን ላስገባላችሁና ስሙት ከዛ ተመልሼ እመጣለሁ። ቪዲዮን ግን ላይክ ሼር አድርጉት። ስልሽ ሰማንት የላርክቤ ስያር በወዴሽ ፋጥማ አልሄድም። እኔ ፋጥማ ስትመጣ ሳት ፋጥማ ትደውይ። ከደወልክ በኋላ እኔ ወጣለሁ። ሶፊ ማኒ እሺ ሰምተሻል

ሩሒ ሰው ይሸቀል ቤት ታኒ ታኒ ቤት ሰው ይሸቀል ህኒላ ቤት ታኒ ሰው ይሸቀል ፋጥማ ትደውል ያንቺ ፋጥማናባይ መጣ ያለችውን ነገር ሰምታችኋል። አንዳንድ እህቶች በአረቦች የምትታግቱና ያልሆነ ቦታ ወስጠው ሊጥሏችሁ ስለሚችሉ ታውቃላችሁ፣ አንዳንድ አረቦች በጣም አረመኔ እና በጣም ክፉ ናቸው ማለት ነው። ከዚህ በፊትም አይታችኋል ብዙ እህቶቻችንን የሆነ ቦታ ይዤ እሄዳለሁ ወይም ደግሞ ቢሮ ውስጥ ሻለው ብለው በማያውቁት ታክሲ አስገብተው ገጠር ውስጥ እንደተጣሉ እንዲሁም ደግሞ መንገድ ላይ ጥሏቸው የት መሄድ እንዳለባቸው ሳያውቁ መንገድ ላይ ስንት የሚንከራተቱ እህቶቻችን አሉ ማለት ነው። አውጥቶ እየጣሏቸው ደሞዛቸውን ሳይሰጧቸው ለቢሮዎቹ ደውለው ሳይነግሩ ይሄንን ነገር ካደረጉ በኋላ አውጥተው ከጣሉ በኋላ ለቢሮዎች ደውለው ከቤቴ ወጥታ ጠፍታለች፣ እና የት እንደሄደች አላቅም ብለው የሚዋሹ አንድ በጣም በጣም ክፉ አረቦች አሉ ማለት ነው። ስለዚህ ጥንቃቄ እንድታደርጉ ፈልጋለሁ። መኖች ልጅ ያደረገችው ነገር በጣም ጀግና፣ በጣም ወላሂ፣ በጣም ያላት ኮንፊደንስ እና ለማስረዳት የሞከረችው ሙከራ እና እንዲሁም ደግሞ ከአንቺ ቤት አልወጣም ያመጠችኝ ከሀገር ደውላ፣ ከሀገር ፕሮሰሴን ጨርሳ ደውላ፣ ሁሉንም ነገሬን ጨርሳ ያመጠችኝ ሴትዮ ሳታናግረኝ ሶፊ ሳታናግረኝ ከአንቺ ቤት አልወጣም፣ የትም መሄድ አልችልም፣ መኪናሽም ውስጥ መግባት አልችልም። ስለዚህ ሶፊ ጋር ደውይላት እና ሶፊ ታናግረኝ፣ ከዛ በኋላ ያለውንም ነገር ለእሷ ንገሪያት፣ እኔም ላይ ጥፋት ካለ እንዲሁም ደግሞ እሷም የምትለኝ ነገር ለማስረዳት ከእሷ ጋር ካላወራው ከአንቺ ቤት አልወጣም ነው እያለቻት ያለው ማለት ነው። እና ብዙ እህቶቼ እንደዚህ ማለት አለባቸው። ተነስቶ በማንኛውም መኪና ቢሮ ውስጥ ሻለ ብሎ አታለው እናንተን መኪና ውስጥ ይከቷችሁ ነው። ያልሆነ ቦታ የማታውቁት ቦታ ወስዶ ይጥሏችኋል። ከዛ በኋላ ግን ለቢሮ ደውለው ከቤት ወጥታ ጠፍታለች ይላሉ። ቢሮዎቹ እናንተ እንደጠፋችሁ እንጂ የሚያውቁት መንገድ ላይ እንደተጣላችሁ ችግር እንደደረሰባችሁ አያውቁም ማለት ነው። እንደዛ መንገድ ላይ ስትጣሉ ወንዶች ሊደፍሯችሁ ይችላሉ። በጣም አረመኔ ሰዎች አሉ ማለት ነው። እንደውም ደግሞ ያልሆነ ነገር ሊያጋጥማችሁ ስለሚችል እና እቺ ልጅ ያደረገችውን ነገር በተለይ አዲስ የመጣችሁ እህቶች ይህንን ነገር ልታደርጉት ትፈልጋለሁ። ለምን ከቤትሽ አልወጣም፣ ያመጣሽኝ ቢሮ ደውላ ታናግረኝ፣ ከዛ በኋላ ነው መኪና ውስጥ የምገባው እኔ። አንቺ የት እንደምትወችኝ ምን አውቃለሁ? እኔ ማውቀው ሶፊን ነው፣ አምጥታ አንቺ ቤት አስገብታኛለች። ከዛ እሷ ታናግረኝና ከአንቺ ቤት ወጣለሁ፣ አለበለዛ ስራዬን እሰራለሁ ቁጭ ብዬ። ስለዚህ እሷ ሳታናግረኝ ከአንቺ ቤት አልወጣም ነው እያለቻት ያለው ማለት ነው። እና በጣም ነው ደስ አለችኝ። እና በምትችለው ነገር እያስረዳቻት፣ ቋንቋ አማርኛም አይደለም ግን በአማርኛ ለማስረዳት ቢያስተረግሙት እንኳን ክፉ ነገር አልተናገረችም ማለት ነው። እነሱን አልተሳደበችም፣ ያላትን ችግርና በቃ ለማስረዳት ሞክራለች ማለት ነው። እና እህቶቼ ጥንቃቄ አድርጉ። በአሁኑ ሰዓት ላይ አንዳንድ አረቦች የመሆነ ጊዜ ላይ ያሰራችሁ እና ደመወዛችሁን ሳይሰጡ ያሰሩ ያሰሩ ያሰሩና መጨረሻ ላይ ግን ደሞዝ መክፈል ስለማይፈልጉ አውጥቶ ይጥሏቸዋል። ከዛ ለቢሮ ይደውለው እናንተ እንትጠፋችሁና እና እንዲሁም ደግሞ ሄደው ያስከነስሏቸዋል ማለት ነው። እቃማችሁን ያጠፉባቸዋል። ከእስከ ቤት የጠፍታለች የት እንደሄደች አላቀም፣ ብለው እንዲሁም ሊከሷችሁም ጭምር ይችላሉ ማለት ነው። እናንተ ባላጠፋችሁት ከቤታቸው ሳትጠፉ ራሳቸው አውጥተው ይጥሏችሁና ከዛ በኋላ እንትናችሁ ላይ እቃማችሁን ያበላሹታል እንዲሁም ደግሞ ክስም ሊያቀርቡባችሁ ይችላሉ። ማለት እናንተ ወይም ደግሞ በሆነ አጋጣሚ ወደ ሀገር ለመግባት ብትፈልጉ እንዲሁም ደግሞ ወይ ሾርጣ ይዟችሁ ብትሄዱ እሻራችሁ ይወጣል ማለት ነው። ያልሆነ ነገር ቀባጥረው እነሱ ከቤቴ እንደውም አንዳንዶቹም የመጥፏቸው መጥፎነት ምን ያደርጋሉ፣ እናንተ ሳትሰርቁ ምንም ነገር ሳታደርጉ ሰርቃኞታለች ሊሉ ራሱ ይችላሉ ማለት ነው። ወርቅ እነሱ ታናደው ወርቄንና ወይ ከቤታቸው ስትጠፉ ራሱ ወርቄንና የቤቴን እቃ ሰርቃለች ብሎ እናንተን ሊከሷችሁ ይችላሉ ማለት። ግን መጨረሻ ላይ ሀገር ስትገቡ ለዛ ነገር እንትን ደሪባው ምንድን ነው የሚባለው ብር ይጠይቃችኋል ማለት ነው። እና ተጠንቀቁ። አላ ከእንደዚህ አይነት ፈተና እና ከእንደዚህ አይነት ደረጋ አላህ ይጠብቀን። የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁ እናመሰግናለን። ወሰላሙ አሌይኩም ወራህመቱላ ወበረካቱ።